ከልቤ እኔ እንጃ ስለተጨነክልኝ እኔ ለማስደሰት እኔ ሰርፕራይዝ ለማድረግ ብዙ ጣውሬደን ስለወጣ ስለወረድክ ከልብ አመሰግናለው። ግን የኔ ነዋ ሩታዬ፣ የኔ ጀግና፣ የኔ ልዕልት ማለት ነው። ይገባሻል፣ ይገባሻል። ይገባታል፣ ይገባታል ይገባታል ይገባታል። እውነቴን ነው የምላችሁ ይገባታል። የኔ ነብር ማለት ነው። ደግሞ እኮ አላመነችም። ደግማ ደጋግማ የኔ ነው አይደል ትላለች ማለት ነው። ለማንኛውም እንኳን ደሳለሽ የኔ ውድ። እንግዲህ ሼር ስታደረግለትም እንዲህ ብላለች፣ ከልብ አመሰግናለሁ፣ ዛሬ ደስ ብሎኛል ብላለች። እንኳን ደሳለሽ እንኳን ደሳለሽ ውድ ተመልካቾቼ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላው ቤተሰብ ሌላው ለጠቅላላ እውቀት ነው ይህ የምጠይቃችሁ ማለት ነው። ውሽሚታለች ወይ በህይወት ማለት ነው ውሽሚታለች ወይ የለችም? ከዚህ በፊት አብርሃም ይዞት ጫካ የገባውን ገመድ ይዛ ገብታለች የሚባል ሰበር ዜና ደርሶኛል እንዴት ነው ጫካ የገባችሁ ለምንድነው የገባችሁ የሚለውን በደንብ አድርጌ የምነግራችሁ ሆነ ላይክ ሽር ሰብስክራይብ እያደረጋችሁ ከእኔ ጋር ሆኖ አሰላሙ አሌይኩም ረመቱላ በረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ በያላችሁበት ሰላማችሁ አላህ ብዛለኝ ላላህ እየወዳችኋለሁ ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆነው ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልባ አመሰግናለሁ። አላይ አክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ የመግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታና የአብርሽ ቪዲዮ ነው ማለት ነው። የትላንትና ሰርፕራይዝ ማለት ነው እናንተ የትላንትና ሰርፕራይዝ እውነት ነው የምላችሁ፣ እንዴት እንዳስደሰተኝ ልነግራችሁ አልችልም ማለት ነው አዳሬ ያሳምረው ማለት ነው አዳሬ። መቼን ቀኔን አለላችሁ። ቀን አይደለም በማታ ስለለቀቁት ማለት ነው አዳሬን አሳምሮልኝ ነው ያደርኩት ማለት ነው። ምክንያቱም ስመኝላት የነበረው ማለት ነው የነብሯ፣ የጀግናዋ፣ የአብሬሽ ንግስቷ ማለት ነው ሩታዬ፣ እንኳን ደስ አለሽ የኔ ልዕልት፣ እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ። እጅግ በጣም ደስ ብሎኛል ማለት ነው። ደግሞም ይገባሻል፣ ቢያንስብሽ እንጂ አይበዛብሽም። እውነቴን ነው የምልሽ በልፋትሽ ላይ ማለት ከልፋቷ አንጻር ማለት ነው፣ እጅግ በጣም ብዙ ነገር ተብላለች፣ ብዙ ነገር ሰርታለች ማለት ነው። በድጋሚም የሩታዬ ይ ኦዲየንሶች እንኳን ደስ አላችሁ፣ ከሩታ እኩል ነበረ ስትሰደቡ ስትረገጡ የነበረው ማለት ነው። እንኳን ደስ አላችሁ፣ እኔ በጣም ደስ ብሎኛል ማለት ነው። ነገር ግን ማለት ነው እንደ አማሽ አትበሉኝ እንዶ፣ አማሽ አትበሉኝ። ታዳውን ምን እያረግሽ ነው? ታዲያ እያማሽ ነው እንጂ ምን እያልሽ ነው እንዳትሉኝ። እንዶ እንዶ፣ በቃ እንዶ፣ አማሻት አትበሉኝ። እና ሰሞኑ በጊዞ ሲሄድ ማለት ነው ጋሻሸብር በጊዞ ሲሄድ ያው ይሄ ነገር አስቦ ነበር፣ ግን ስላልተመቻቸለን በግና በበ ይዞ ሊጠይቃት ሲሄድ ብዙዎቻችሁ ማለት ነው ያው አንዳንድ ተንከሲሶች፣ ሰይጣኖች ያላቸው አይደለም ምን እያላችሁ ነበረ? እንኳን አይደል መኪና በጉራሱ ሲበዛባት ያላችሁ ለማስታወሳ፣ ግን ያው ትንሽ ጨጓራችሁ በይበልጥ ደግሞ አሁን ቅጥል እርር እንዲል ለማስታወሳ ግን ነው ማለት ነው። እንዴት ናችሁ ግን ደህና ናችሁ? አሁን የመኪና ስታዩ ምን ተሰማችሁ? እርግጠኛ ነኝ ግማሻችሁ ግሊኮስ ይዛችኋል ሆስፒታል ላይ ማለት ነው። ግማሻችሁ ደግሞ የማዳምዬ ወተት እየተጋታችሁ ትገኛላችሁ። ግማሻችሁ ደግሞ በረዶ በኪስ ነገር ቋጠር አድርጋችሁ ልባችሁ ወይም ጨጓራችሁ፣ ኩላሊታችሁ ላይ ያስቀምጣችሁ ይሆናል። ቅናት እኮ መጥፎ በሽታ ነው። ቤተሰብ ቅናት እንዳያምጣው እንጂ መጥፎ በሽታ ነው። እናንተ ቅናታም ቅንቅናሞች ማለት ነው። በጉን ሲበዛባት ነው ስትሉ የነበራችሁ አሁን ውዱ ባሏ፣ የልጇ አባት መኪና ይዞላት ሄዶ ሰፕራይዝ ሲያደርጋት እሷም በጣም አመሰግናለሁ ስለተጨነክልኝ እኔን ሰፕራይዝ ለማድረግ እኔን ለማስደሰት ስለተነሳሳ እጅግ በጣም አድርጌ ከልብ አመሰግናለሁ ብላ ሩታየንም በዛ በሚጣፍጠው አንደበቷ ባሏን ስታመሰግነው እናንተ ደግሞ አንዳንድ ቅንቅናሞች በጉ ይበዛባታል ስትሏት የነበራችሁ ምን ተሰማችሁ? ደህና ናችሁ ወይ? ወተት እየጠጣችሁ ነው ወይ? ለነገሩ ያው ጥሩ ሀገር ስለሆነ ስደት ላይ ነው ያላችሁ። ትጋቱት አላችሁ፣ የማዳምን ወተት ማለት ነው፣ ሀሊቡ ማለት ነው። በደንብ አርጋችሁ ነው አይደል? እየተጋታችሁ። አይዞ ቀዝቃዛ ውሃ በሱካር አድርጋችሁ በደንብ አድርጋችሁ ተጋቱት። ምንም አድርጋ አቤት አቤት አቤት! እንደው አታዋርደኝ። እውነቴን ነው የምላችሁ፣ ለእናንተ በጣም እኮ ነው የማፍረው ማለት ነው። በጣም አፍራለሁ። እውነቴን ነው። እሷ እኮ በጣም ጀግና ናት፣ ጎበዝ ማለት ነው። እንዲሁ ቢቻል ምን ነበረበት አውሮፕላን በተሸለመች ወጣዬ ማለት ነው። ምክንያቱም ችሎታ ያላት በአጭር ጊዜ ብዙ ተመልካችን ያፈራች በሶሻል ሚዲያ ተወዳጅ የሆነች ጀግኒት። ምነው እንደሷ በሆንኩ መሆን እንኳ ባትችሉ ብትመኙ እንኳ ይሻላችሁ ነበረ። ያው እሷን መሆን ስለማትችሉ ትሰድጓታላችሁ ማለት ነው። ያው የምትችሉት ይህ ስለሆነ ማለት ነው። ለማንኛውም መልካም የመቃጠል ጊዜ ይሁንላችሁ ማለት ነው። ሩታዬ፣ እንኳን ደስ አለሽ። አብርሽንም እናመሰግናል፣ እናመሰግናል አለን የእኔ ነው አይደል? ምናምን ስትለው ያንቺ ነው፣ የትም አይሄድም በግቢሽ ላይ ሲቆም ሶስት አራት ቀን ከአንቺ ጋር አብሮ ሲያድር ያንቺ መሆኑን ታረጋግጭ ያለሽ አላት ማለት ነው። እኔማ ፕራንክ ልታረገኝ ያሰብክ ይመስለኛል ምናምን ስለ አረ፣ ፕራንክ አይደለም እያላት ነው። ሩታዬ እውነት ለመናገር እንኳን አይደለ አንቺ፣ እኔ ራሱ መጨረሻው ገፋ አድርጌ ስላየሆነው እንጂ ፕራንክ መስሎኝ ነበር እውነት ነው የምላችሁ እና እንኳን ደሳለች፣ በድጋሚ ማለት ነው። ስለ ነሱ ይናክል ካልኩኝ እንግዲህ ማናት ደመቁ ማ በርቁ ኧረ የምንደመቁ ብርቁ ናት ሹም ውሸሚት። እንግዲህ ሰሞኑ አብርሃም ወደ ሩታ ሄዶ እየሳቁ ልጁን እያቀፈ ስታይ አጥወል ውሏት እንዲያው ሻታ በሻታ ሆና ነበር ቤተሰብ ማታ መኪና ይዞ ሄዶ ሩታ እየሰፕራይዝ ያደርጋት። ሶስት ሜትር ገመድ ይዛ ጫካ ይዛ ገባች። ምን ልታረግ በግል ልታግጥ ነው ወይ ወይስ ፍየል እንዳትሉ፣ አንገቷ ልታንጠለጥል ቤተሰብ ልታንጠለጥል። ውሸቴ ነው ውሸቴ ነው ውሸቴ ነው። ይዛ አልሄደችም ግን አለች ወይ እናንተ አለች? ግን በህይወት አለች። እስኪ ለጠቅላላ እውቀት ፈልጌ ነው። ምናልባት የሷ የምትወዱ የእኔ ጀግና አብርሽዬን የቀማች በሩታ የቀማች ጀግና ስትሏት የነበራቸው ማለት ነው፣ ያው ውሽማ ወይም ደግሞ አንድ ባለጌ ሴትን የምታበረታቱ የእሷ ኦዲየንሶች ማለት ነው። እስኪ መኖሯና ለመኖሯ ቼክ አድርጎ ከዛ መታችሁ፣ ኧረ ቀለሟ እባክሻለች በህይወት አለች በሉኝ። እኔ እስካሁን ድረስማ ያለች አይመስለኝም፣ እርግጠኛ ነኝ። ወይ መድኃኒት ጠጥታለች ወይም ደግሞ ገመድ ይዛ እንዳልኳችሁ ጫካ ገብታ ይሆናል ማለት ነው። አይ ውሸሚት፣ አይ ውሸሚት እንዱ መልካም የመቃጠል ጊዜ ይሁንልሽ። አብረኸኝ ትሆኖራለ አብረኸኝ ትሆናለህ ስትይ ጭራሽ መኪና ይዞ ሄዶ ሚስቱን የልጁና ሰፕራይዝ አደረገ ማለት ነው። አንቺ ለውሽ የሚነት ነው የሚፈልግሽ? እናቴ እንደው አርፈሽ ብትቀመጭ ይሻልሻል። አንቺ ዋልጌ ማለት ቱቱቱቱቱ አታዋርደኝ። አንቺ ሊቀፍልብሽ ዶላር ሊቀፍልብሽ ይመጣል ማለት ነው። አንቺም እያለቃቀሽ ከሱ ደረት ላይ ስትለጠፊ ትኖሪያለሽ ማለት ነው። እሱ ደግሞ እየሰራ እየተለወጠ ሚስቱን በዚህ ሁኔታ ያስደስታል ማለት ነው። ያው ባልደግፈውም ማለት ነው። አንድ ባለ ትዳር ወንድ ራሱን ሲያስከብር ቆፍጠን ሲል ነው ደስ የሚለው ማለት ነው። በቃ ከትዳር አጋሩ እንደፈለገ ሲሆን፣ ከሌላዋ ግን ወደዛ አያስፈልግም። ነገር ግን አንቺ ራስሽን ያረከሽ ስለሆንሽ፣ ለራስሽ ክብር ስለሌለሽ፣ ለቤተሰቦችሽ ክብር ስለሌለሽ፣ ስለዚህ አንቺ እያለቃቀሽ ትኖር ያለሽ፣ እየቀፈለብሽ ይኖራል ማለት ነው። ዶላር እየቆጠረ ማለት ነው። እና ምን ልልሽ ፈልጌ ነው? መልካም የመቃጠል ጊዜ ይሁንልሽ። መልካም የመቃጠል ጊዜ ተቃጠይ። እንግዲህ በደንብ ርርበይ። ዛሬ እንግዲህ ወይ እያለቀሽ ተመጪ ያለሽ ወይም ሆስፒታል ገብቻለሁ ውጤቱ እርግዝና ነው ብለሽ የምትመጪ ነው የሚመስለኝ እኔ ሳስበው። ሰሞኑን ለምን ቮሚት እያደረግሽ ዛሬ ግን እውነቴን ነው የምልሽ፣ የቮሚትሽ በአቤላ እና በብሮኬል ቲሸርት ላይ ወይ ጃኬት ላይ ብትለቂ ደስ ይለኛል። በቃ እኔ በቃ እንደውም ባለውለታ የነበርሽ በእነሱ ላይ ብትለቂ። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን እንዳትረሱ። ለቪዲዮ ጥራት በጣም ይቅርታ፣ ምንም ማድረግ አልችልም። ስልኬ በጣም እያስቸገረኝ ነው። ልክ ዳውሎድ ሳረገው ከለሩ ይቀይረዋል ማለት ነው እንግዲህ ምንም ማድረግ አልችልም። ስልክ እስከምገዛ ድረስ እናቴ፣ አስር ሺህ አምስት መቶ የተበላው ጀግና እኮ ነኝ፣ እና ስልኬን ደሞዝ አስቆጥሬ ይሄን ወር ስልኬን እስከምገዛ ድረስ እንደምንም ብላችሁ ቻሉት ነው የምለው ማለት ነው። ቻሉት፣ በቃ ቻው፣ መልካም ቀን ብያለሁ። ባይ።